ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችው የሮሃ ቲቪ ተከታታዮች የመስከረም 28 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋባሀ ሚኒሊክ እዝ ና ቴዎድሮስ እዝ በጋሸና ና በደብረ ማርቆስ ከባድ ታሪክ ሰርተዋል። የደብረ ማርቆሱ ና የጋሸናው ተጋድሎን በሚመለከት የምንላችኋለን። ብልጽግና ኤርትራና ህዋት ጦርነት ሊከፍቱብኝ በቅንጅት እየሰሩ ነው ስትል ክስ አቅርባለች። በስፋት ዳሰነዋል። በርካታ አረጋውያን በኑሮ ውድነት መባባስ ና በጡረታ መብት አለመከበር ምክንያት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 አፋባሃ ሚኒሊክ እዝና ቴዎድሮስ እዝ በጋሸናና በደብረ ማርቆስ ከባድ ታሪክ ሰሩ። ትናንት የተመሰረተው የአፋባሃ ሚኒሊክ ዋሲል ክፍለ ጦርና የጎፍ ክፍለ ጦር እንዲሁም ደቡብ አማራ አሳምነው እዝ አጼ ዘራ ያዕቆብ ኮር አህዶች በጥምረት ወረኢሉ ከተማን ተቆጣጥረዋል። በዚህም በኢንጂነር ደሳለኝ ሲያስብ ሸዋ የሚመሩት የሸዋ አናብስቶችና በዋርካው ምሬ ወዳጁ የሚመሩት የወሎ ጀግኖች የአንድነት ብርቱ ክንዳቸውን አሳይተዋል። በዚህም የንጉስ ሚካኤል ኮር አህድ የሆነው ና ዛሬ መስከረም 27 2018 ዓ.ም የተመሰረተው ዋሲል ክፍለ ጦርና የልጅ ኢያሱ ኮር አህዲዮ ነው። የጎፍ ክፍለ ጦር እንዲሁም ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ ኮር አህዶች በጥምረት ታሪካዊቷን ወረ ኢሉ ከተማን ተቆጣጥረዋል፣ ግስጋሴያቸውን ቀጥለዋል። በተጨማሪም የጎፍ ክፍለ ጦር ካቤና ሰኞ ገበያ ከተማን ተቆጣጥረዋል። በሌላ በኩል ትናንት ማምሻውን የጀመረው ውጊያ መሀል ጋሸና ከተማ ላይ ደርሰዋል። ውጊያው በሳንጃ ጭምር ነው ያሉት ምንጮች የእያንዳንዱ ፋኖ ሳንጃ በደመነከሩን ገልጸዋል። የሚያስተዳድሩት ቀጠና በፋኖ ቁጥጥር ስር ውለባ ቸው በጋሸና ከተማ መሽገው የነበሩ የስድስት ወረዳና ከተማ አስተዳደር ካድሬዎች የሚይዙት የሚጨብጡትን አጥተው እየባዘኑ ነው። በበቀደሙ በላሊበላ ዙሪያ ና በኩል መስኩ እንዲሁም በግዳንና ና በበቅሎ ማነቂያ ውጊያ እድል ቀንቷቸው ሳይማረኩ የቀሩት በሰሜን ምስራቅ እዝ የስምንት መቶ ሶስተኛ ኮር ሰራዊት አመራሮች ወታደራዊ መለዮ ልብሳቸውን አውልቀው እየተጨነቁ ነው። ዛሬ ሌሊቱን በቀጠለው ተጋድለውም ያገዛዙ ወታደራዊ አዛዦች እንደቆሰሉና ና ከከተማዋ መውጫ እንዳጡ ታውቋል። በዚህም የስምንት መቶ ሶስተኛ ኮር ምክትል አዛዡ ኮሮኔል ካሳሁን አሊ ጆሮ ግንዱ አካባቢ ሳይመታ እንዳልቀረ ተነግሯል። ማምለጥ የማይችልበት ሁኔታ ላይ መውደቁም ተገልጿል። ኮረኔሉን ከነ ነፍሱ ነው ኮሌታውን አንቀው መያዝ የምንፈልገው ያሉት ሀያላኑ አሁንም ከጠላት ጋር ጉርቦ ለጉርቦ ተናንቀዋል። ከቀናት በፊት በነበረው ውጊያ እግሩንና እጁን ተመቶ እንደቆሰለው የአስራ ሁለተኛ ክፍለ ጦር አዛዡ ኮሮኔል ደሞዝ መንግስት በሄሊኮፍተር ወደ ባህር ዳር እንዳይወሰድ ሄሊኮፕተር ማሳረፊያ አጥተዋል። በጋሸና ከተማ ጥምጥማት፣ ቻይና ካምፕና መብራት ኃይል ተብለው በሚጠሩ አካባቢዎች ላይ ላይ የሚገኙ ወታደራዊ ካምፖች በአገዛዙ ወታደሮች አስክሬን ተሞልተዋል ሲሉ የመረብ ሚዲያ ምንጮች ገልጸዋል። ቆስለዋል የተባሉት የኮሩ ምክትል አዛዥ ኮሎኔል ካሳውናሌ የሰሜን ምስራቅ እዝ ምክትል አዛዥ ከሆነው ከሜጀር ጀኔራል ሻምበል ፈረደ ጋር ከደቂቃዎች በፊት የራዲዮ ኮንፈረንስ ለማድረግ ቢሞክሩም እንዳቃታቸው ነው ለማወቅ የተቻለው። በተመሳሳይ በትናንትናው ዕለት ገርጨጭ ከተማ በፋኖ ቁጥጥር ስር ውላለች። ኢንስፔክተር ስማቸው የፖሊስ አዛዥና ስም ያልታወቀ የአድማ ብተና አዛዥ እስከ ወዲያኛው ተገድለዋል። አፋ ቴዎድሮስ እዝ አንደኛ ክፍለ ጦር የኮረኔል ታደሰ ሙሉነ ብርጌድ ትናንት መስከረም 27 2018 ዓ.ም አራት አይናዋ የዓለማየው ከቤ ሻለቃ ገርጨጭ ከተማን በአስገራሚ ኦፕሬሽን ተቆጣጥሯታል። ዛሬ ሌሊቱን ደግሞ የአፋ ባሃ ቴዎድሮስ እዝ ፋኖዎች የምስራቅ ጎጃሟን ደብረ ማርቆስ ከተማ ገብተው ኦፕሬሽን መስራታቸው ሰምተናል። የአማራ ፋኖ ብሔራዊ ኃይል በየቀጠናው እያደረገ ያለው ተጋድሎ ከፍ ብሎ ቀጥሏል። በዚህ ተጋድሎም የብልጽግናው አገዛዝ ድንጋጤ ውስጥ ገብቷል። በፋኖ የደረሰበትን ሽንፈት ለለ በማመንም ህወሓትና ኤርትራ በጋራ ወጉኝ ሲል እየተደመጠ ነው። ብልጽግና ኤርትራና ህዋት ጦርነት ሊከፍቱብኝ በቅንጅት እየሰሩ ነው ሲል ክስ አቀረበ። የብልጽግና ውጭ ጉዳይ ሚኒስትር የኤርትራ መንግስትና ህዋት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ከሷል። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ በተፈጸመ ጥቃት ውስጥ ሁለት ተዋናዮች ተሳትፈዋል ይላሉ ይሉኝታ ቢሱ ብልጽግና። ጌዲዮን ጢሞቴዎስ የተባሉት የብልጽግና የጥፋት ሴራ ጠማቂና የብልጽግናን ጭፍጨፋዎች ህጋዊ እውቅና ሰጪ ሹም የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬስ መስከረም 22 2018 ዓ.ም ተምረት በጻፉት ደብዳቤ በኤርትራ መንግስትና በህወሓት መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሰውየው በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸዋል። ሁለቱንም ተዋናዮች የግጭቱን አድማስ ለማስፋፋት ፋኖም በገንዘብ በመደገፍ በማሰባሰብና በመምራት ከሰዋል። ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ ራያና ወልቃይት ግጭቶች መከሰታቸውንም ጠቁሟል። ተጠቅሟል እነዚህም ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት መጣሳቸውን ገልጿል። ይህ የጌዲዮን ደብዳቤ በብልጽግና የተፈጠረውን ትርምስ፣ ስጋትና ጭንቀት ከፍ አድርጎ ያሳየ ነው። ብልጽግና አማራን በድሮን የመደብደብ በከባድ መሳሪያ የማውደምና ወጣቱን የመረሸን መብት ለራሱ ሰጥቷል። ብልጽግና የትግራይ ኃይሎችን የሚቃወሙና በትግራይ ለሚያካሂደው ውጊያ ድጋፍ የሚሰጡ የነፃ መሬት ታጣቂዎችን የማደራጀትና የማሰልጠን መብት ለራሱ ሰጥቷል። ብልጽግና የኤርትራን መንግስት የሚጥሉ የቀይ ባህር አፋርና ብርጌድና ሀማዱ ታጣቂ ኃይሎችን በክልሉ የማሰልጠን መብት ለራሱ ሰጥቷል። ነገር ግን የብልጽግና እንቅስቃሴ ያሰጋቸው ኃይሎች ራሳቸውን ለመከላከል በየፊናቸውም ጭምር እንቅስቃሴ ሲያደርጉ ለአለም አቀፉ ማህበረሰብ እሪታውን ያቀርባል። ፋኖ ብቻውን ላለፉት ሁለት ዓመታት በርካታ የአማራ ክልል አካባቢዎችን ተቆጣጥሮ መዋቅሩን ሲያሰፋ የሰው ኃይሉን ሲያሰለጥን አንድነቱን ሲፈጥር ቆይቷል። አሁንም ይህንኑ እያደረገ ነው። ታዲያ ይህ አልዋጣለት ያለው ብልጽግና የፋኖ እንድሎች ከህዋት ና ከኤርትራ ጋር በማያያዝ ሌላ ቀጠናዊ ጦርነት ለመክፈት እየሰራ ነው። ፋኖ ግን እስካሁን ያደረጋቸው ውጊያዎች በሙሉ በራሱ አቅም ያደረጋቸው መሆኑን በማንሳት በቀጣይ ግን የተጠቀሱት ኃይሎች ለአጋርነት ከመጡ አብሮ እንደሚሰራ በአርበኛ አስረስ ማረ በኩል መግለጹ አይዘነጋም። በርካታ አረጋውያን በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት ለድህነት መዳረጋቸው ተነገረ። በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ገልጿል። ማህበሩ ይህን የገለጸው ዓለም አቀፍ የአረጋውያን ቀን ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነታችንን እንወጣ በሚል መሪ ቃል መስከረም 21 2018 ዓ ም በአድዋ ድል መታሰቢያ ሲዘገር ነው። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዚዳንት አቶ ጌታቸው ክፍሉ ኢትዮጵያ ከጠቅላላው ህዝቧ ውስጥ ከስድስት ነጥብ አራት ሚሊዮን በላይ አረጋውያን እንደሆኑ ገልጸው አብዛኛዎቹ አረጋውያን የጡረታ መብታቸው ባለመከበሩና ና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተዳምሮ በመጦሪያ ዕድሜያቸው የድህነት ኑሮ እንዲገፉ ተገደዋል ብለዋል። አብዛኛዎቹ አረጋውያን በዝቅተኛ የኑሮ ደረጃ ላይ ስለሚገኙ ለዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን አስረድተዋል። በሀገራችን ባህል ለአረጋውያን የተለየ ቦታ እንደሚሰጥ የታወቀ ቢሆንም አሁን ግን የግለኝነት ኑሮና ስር የሰደደ ድህነት ባህላችንን በእጅጉ ሸርሽሮታል ሲሉ ተናግረዋል። ከዚህ ቀደም በጎፋ ዞን ለተከሰተው የመሬት ናዳ አደጋ ተጎጂዎች የተሰበሰበውን 60 ሚሊዮን የድጋፍ ገንዘብ የብልጽግና ባለስልጣናት ሊዘርፉ ሞከሩ። በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋ ለተጎጂ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ የአገዛዙ ባለስልጣናት በቁጥጥር ስር ውለዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ የጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ ሐምሌ 15 2016 ዓ ም በተከሰተው የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች የተሰ ሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ እነዚህ የዞኑ ሰራተኛና ባለስልጣናት በቁጥጥር ስር መዋላቸውን የገለጸው ራሱ የዞኑ መንግስት ነው። የጎፋ ዞን መንግስት ኮሚኒኬሽን ዛሬ መስከረም 27 2018 ዓ ም በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ ሐምሌ 15 2016 ዓ ም በተከሰተው እጅግ አስከፊ በሆነው መሬት መንሸራተት አደጋ በመቶዎች የሚቆጠሩ ወገኖች ህይወታቸው ማለፉን አስታውቋል። አደጋውን ተከትሎም ከሀገር ውስጥና ከሀገር ውጭ ያሉ ወገኖቻችን እንዲሁም የተለያዩ አካላትና መንግስት በአይነትና በገንዘብ ድጋፍ በማድረግ የጉዳቱ ሰለባ ለሆኑ ወገኖች በአግባቡ እንዲደርስላቸው የበኩላቸውን ተወጥተዋል። በዚህም በአደጋው ለተጎዱ የህብረተሰብ ክፍሎች ከመጣው ገንዘብ ላይ 60 ሚሊዮን 276383 ብር ቀደም ሲል ተሰርቶ ቮይድ በተደረገ ቼክ ቁጥር አስመስለው በማሳተም ገንዘቡን ለመዝረፍ ካመቻቹ በኋላ ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞን አስተዳደር በተደረገ ጥቆማ ከአዲስ አበባና ክልል ፖሊስ ጋር በመተባበር ገንዘቡ ሳይወጣ ተጠርጣሪዎቹ በቁጥጥር ስር ውለዋል ሲል የዞኑ መንግስት ኮሚኒኬሽን መግለጫ አመላክቷል። መግለጫው አክሎም በተለያዩ ሚዲያዎች ለህብረተሰቡ ትክክለኛና ተጨባጭ መረጃ ከመስጠት ይልቅ የሚያወዛግብ መረጃ የሚያስተላልፉ ሀሰተኛ ማህበራዊ ሚዲያዎች ከድርጊታቸው እንዲቆጠቡ አሳስበዋል። ይህም የዞኑ የብልጽግና ባለስልጣናት ተናበው ገንዘቡን ሊዘርፉ እንደነበርና አሁን ላይ ግን በክፍፍሉ ባለመስማማታቸው እርስ በርስ መጠቋቋም ውስጥ ገብተዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ ሰኞ ሐምሌ 15 2016 ዓ በተከሰተው የመሬት ናዳ ከ200 በላይ ሰዎች ህይወት ማለፏ አይዘነጋም። የጋዛ የሰላም ንግግር በቀጠለበት ሰዓት እስራኤል የሐማስ ጥቃት ሁለተኛ ዓመት መታሰቢያን አከበረች። የጋዛን ጦርነት ለመቋጨት በግብፅ ንግግር እየተካሄደ ባለበት ቀን በመላው አገሪቱ እስራኤላውያን መስከረም 26 2016 ዓ ም በሐማስ የተፈጸመውን ጥቃት ሁለተኛ ዓመት መታሰቢያ አክብረዋል። በጥቃቱ 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ወደ ጋዛ ተወስደዋል። እስራኤል ለጥቃቱ በጋዛ በወሰደችው አጸፋዊ ወታደራዊ ዘመቻ ደግሞ ከ67 ሺ በላይ ሰ ቦች መገደላቸውን የሐማስ የጤና ሚኒስትር አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታናሁ በሰጡት መግለጫ በከባድ ሐዘን ውስጥ እስራኤል ታምራዊ መቋቋም አሳይታለች ብለዋል። ደም የጠማቸው ጠላቶቻችን ክፉኛ መተውናል ነገር ግን አልሰበሩንም ሲሉ ኔታናሁ ተናግረዋል። ጠቅላይ ሚኒስትሩ ታግተው የተወሰዱ ዜጎችን ማስመለስና ሐማስን መደምሰስ እንዲሁም ጋዛ ከዚህ በኋላ ለእስራኤል ስጋት እንዳትሆን የያዙትን ሁሉንም የጦርነቱን ግብ ለማሳካትም ቃል ገብተዋል። ሐማስ በደቡባዊ እስራኤል ከሁለት ዓመት በፊት ያደረሰውን ጥቃት የመንግስት የስታቱ ድርጅት ጸሐፊ አንቶኒዮ ጉቴሬስ የጨለማው ቀን ሽብር በሁላችንም አእምሮ ውስጥ ለዘላለም ታትሟል ብለዋል። የእስራኤል መንግስት ይፋዊ የመታሰቢያ በዓሉን ቀን በሚቀጥለው ሳምንት ለማክበር ቀን ቢቆርጥም ማክሰኞ ዕለት በመላው አገሪቱ የመታሰቢያ መርሃ ግብሮች ተካሂደዋል። በሐማስ ጥቃት የተገደሉ እስራኤላውያን መታሰቢያ በቴል አቪቭ ተካሂደዋል። በሟች ቤተሰቦች የተዘጋጀው መርሃ ግብር በእስራኤል የቴሌቪዥን ጣቢያዎች የተላለፈ ሲሆን ከሰዓታት ቀደም ብሎ ደግሞ በመላው አገሪቱ የአንድ ደቂቃ የህሊና ጸሎት ተካሂደዋል ይበእንዲ ያለ የእስራኤልና ሐማስ የተደራዳሪዎች ቡድን በግብፅ የቀይ ባህር ሪዞርት በሆነው ሻራም አልሼክ ለሁለተኛ ቀን ቀጥተኛ ያልሆነ ንግግር ማድረጋቸውን ቀጥለዋል። ስለ ድርድሩ በቅርበት የሚያውቁ አንድ የፍልስጤም ከፍተኛ ባለስልጣን የመጀመሪያ ቀን የጠዋት ንግግሩ ያለተጨባጭ ውጤት መጠናቀቁን ገልጸው እስራኤል ከጋዛ በምትወጣበትና ከመጀመሪያው ዙር ስምምነት በኋላ እስራኤል ጥቃቷን እንደማትቀጥል ሐማስ መተማመኛ መጠየቅ ላይ አለመስማማት እንዳለ ጠቁመዋል። ድርድሩ ከባድና ገና ተጨባጭ ግኝት ያልተገኘበት መሆኑን አክለው የተናገሩት ባለስልጣኑ አደራዳሪዎች በሁለቱ ወገኖች መካከል ያለውን ልዩነት ለማጥበብ ጠንክረው እየሰሩ መሆኑን ተናግረዋል። የፕሬዚዳንት ትራምፕ ተደራዳሪዎች ስቲቭ ዊትኮቭ እና ጀሬድ ኩሽነር እረቡ ግብፅ ይገባሉ ተብሎ እንደሚጠበቅ የቢቢሲ ምንጮች ተናግረዋል። ሰኞ እለት ፕሬዚዳንት ትራምፕ ለጋዜጠኞች ስምምነት የመድረስ መልካም እድል አለን እና የመጨረሻ ስምምነት ይሆናል ብለዋል። የህዝብ አስተያየት መረጃ እንደሚያመለክተው ሰባ በመቶ እስራኤላውያን በታጋቾች ለውጥ ጦርነት እንዲያበቃ ይፈልጋሉ።